ወደ ሌሎች ጉዳዮች ደግሞ እናልፋለን። መነሳት የሚገባቸው የተለያዩ ነጥቦች አሉ። አጫጭር ነገሮች እናነሳለን። እንደገና የሳምንቱ መጨረሻ ቀን ላይ ስለሆነ የምንገኘው የሚደረጉ ጨዋታዎች የበለጠ ትኩረት ይሰጣቸዋል። የሚደረጉትን ጨዋታዎች በተመለከተ ያው ነገ መጀመሪያ ላይ የአስቶን ቪላና የአርሰናል ጨዋታ ነው የሚደረገው ዘጠኝ ሰዓት ተኩል ላይ ይደረጋል። ቀድመን የምንመለከተው ጨዋታ ይሄ ነው። ከዛ በኋላ ቶትናም ሆትስበር ከብሬንትፎርድ፣ ኒውካስትል ዩናይትድ ከበርንሌይ፣ ማንቸስተር ሲቲ ከሰንደርላንድ፣ ኤቨርተን ከኖቲንጋም ፎረስት እንደዚሁም ደግሞ በርንመዝ ከቼልሲ አስራ ሁለት ሰዓት ላይ የሚደረጉ ጨዋታዎች ናቸው። በጣም አስራ ሁለት ሰዓት ላይ ከሚደረጉ ጨዋታዎች መካከል በተለየ ሁኔታ ፉክክር የሚደረግባቸው ይኖራሉ ተብሎ ሲጠቀስ አንደኛ ማንቸስተር ሲቲ ከሰንደርላንድ ጋራ የሚያደርገው ጨዋታ ነው። ከዛ ቀጥሎ ደግሞ በርንመዝ እና ቼልሲ የሚያደርጉትም ጨዋታ በጣም ይጠበቃል። ሁላችንም እንደምናስታውሰው ማንቸስተር ሲቲ ጨዋታውን እንግዲህ አምስት ለአራት በሆነ ውጤት ከፉልሃም ጋራ ከጨረሰ በኋላ ብዙ ሀሳቦች ሲሰጡ ነበር። በተለይ የመከላከሉ ጉዳይ ላይ ማንቸስተር ሲቲ ከፍተኛ ክፍተት እየታየበት ነው። ሁለተኛ ደግሞ ጨዋታ ላይ ዘጠና ደቂቃ ትኩረት ማድረግ እያቃታቸው ነው የማንቸስተር ሲቲ ተጫዋቾች የሚል ሀሳብም ነበረ። እንደም ፔፕ ካርዲዮላ ከዚህኛው ጨዋታ በኋላ ተዝናናችሁ ወይ ብሎ ጋዜጠኞችን ሁሉ ሲጠይቅ ነበረ። በጣም የሚገርም ክስተት የተስተናገደበት ጨዋታ ስለሆነ በጣም ይሄ ስለዚህ ከዛ በኋላ የመጣ ጨዋታ ነው ለማንቸስተር ሲቲ ከሰንደርላንድ ጋር የሚያደርገው ጨዋታ በቀላሉ የሚወጣው ነው ብሎ ለማሰብ በጣም ያስቸግራል። ምክንያቱም በዘንድሮ የውድድር አመት የተለየ ብቃት እያሳዩ ከሚገኙ ክለቦች መካከል አንደኛው ሰንደርላንድ ነው። ስለዚህ ይሄ ጨዋታ አስራ ሁለት ሰዓት ላይ ይደረጋል እንድትመለከቱት እንጋብዛለን። የበርንመዝና የቸልሲም ጨዋታ እንደዚሁ የሚጠበቅ ነው። ያው በርንመዝ ትልቅ ተፎካካሪ ክለብ ነው በእንግሊዝ ፕሪምየር ሊግ። እንደገና ቸልሲ ደግሞ ከሌድስ ዩናይትድ ጋር ባደረገው ጨዋታ ባልተገመተ ሁኔታ ተሸንፏል እና ለሽንፈቱ ምን አይነት መልስ ይሰጣል የሚለውንም የምንመለከትበት ነው። ስለዚህ በእንግሊዝ ፕሪምየር ሊግ ነገ ከሚደረጉ ጨዋታዎች መካከል እነዚህ በተለየ ሁኔታ የሚጠበቁ ናቸው። የሊድስ ዩናይትድ ና የሊቨርፑል ጨዋታ ደግሞ ሁለት ሰአት ተኩል ላይ ይደረጋል እና የተለየ ነገር ተብሎ እዚህ ጨዋታ ላይ ሊጠቀስ የሚችለው ሊድስ ዩናይትድ ቸልሲን በማሸነፉ ምክንያት የተለየ መነቃቃትና እንደዚሁ ደግሞ ጨዋታን የማሸነፍ ጥንካሬ ውስጥ ይገባሉ፣ ይጠቀምበታሉ ይ በተከታታይ ለሊድስ ዩናይትድ ቸልሲንም ሊቨርፑልም ንም በተከታታይ ጨዋታ ማግኘት ቀላል ነገር አይደለም። እና ያንን የመጀመሪያውን ጨዋታ ከቸልሲ ጋራ ያደረገውን ጨዋታ ደግሞ ማሸነፉ ምን ያክል ይረዳዋል ይሄኛውን ጨዋታ ለማሸነፍና ና የተለየ መነቃቃት ውስጥ ለመግባት የሚለው አንድ የሚነሳ ነገር ነው። ለሊቨርፑል ደግሞ ግዴታ ማሸነፍ ያለበት ጨዋታ ነው። ምክንያቱም በድጋሚ ነጥብ መጣል በድጋሚ መሸነፍ ለሊቨርፑል በጣም ከፍተኛ አደጋ ነው ተብሎ ሊገለጽ የሚችል ይመስለኛል። እነዚህ በሙሉ ነገ የሚደረጉ ጨዋታዎች ናቸው። እሁድ በእንግሊዝ ፕሪምየር ሊግ ሁለት ጨዋታዎች አሉ። አንደኛው 11 ሰዓት ላይ የሚደረገው ብራይተን እና ዌስትሃም የሚገናኙበት ነው። ከዛ ቀጥሎ ደግሞ ፉልሃም ና ክሪስታል ፓላስ የሚያደርጉ ጨዋታ አንድ ሰዓት ተኩል ላይ ይደረጋል። እነዚህ ቅዳሜ እሁድ የሚደረጉ ናቸው። ቅድም እንደተነጋገር ነው ማንቸስተር ናይትድ ደግሞ ከወልቭስ ጋራ ከሜዳ ውጭ የሚያደርገውን ጨዋታ ሰኞ ምሽት አምስት ሰዓት ላይ ያደርጋል። በእንግሊዝ ፕሪምየር ሊግ የሚጠበቁትና ና የሚደረጉ ጨዋታዎች እነዚህ ናቸው። በሌሎች ሊጎችም ያው የሚደረጉ ጨዋታዎች አሉ እነሱ ጨዋታዎች በተመለከተ እንግዲህ ያው በፕሮግራማችን ላይ አለፍ አለፍ እያለን ለመጥቀስ እንሞክራለን። ግን በዋናነት በተለይ ከዋንጫ ፍክክሩም ጋር በተያዘ ብዙ ሀሳቦች የሚሰጡበት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይህንን ያክል ትኩረት መውሰዳቸውን ማንሳት ይቻላል። አንድ ሮይ ኪን አስተያየት ሲሰጥ ነበር። አይተው ከሆነ በቃ አልቋል እኮ የእንግሊዝ ፕሪሚየር ሊግ ብሏል። በቃ ውበር ነው ከዚህ በኋላ ያን ያክል ምንጠብቀው ነገር የለም። ለምን አርሰናል ዋንጫ ይወስዳል እና፣ ቀድሞ የተሰጠ አስተያየት ነው ማለት በጣም የተረጋገጠ አስተያየት ስለሆነብኝ እኮ እኔ ራሱ ምንድነ መሰለሽ እኔ የተረዳሁት ሀሳቡን ያው እኛ ስንል የነበረውን ነገር ይመስለኛል። በአብዛኛው እሱም እያለ ያለው የአርሰናል ጉብዝናና የሌሎቹ ከአርሰናል ጋር እንዲፎካከሩ የምንጠብቃቸው ክለቦች ጉብዝና በጣም ልዩነት አለው። የአርሰናል የተለየ ጉብዝና ነው። ይሄ በጣም ጥሩ የሚባል በቀደመ ማንቸስተር ታነሽ እንደነበረው የፕሪሚየር ሊጉን ዋንጫ ለማሸነፍ የሚያስፈልግ አቅም ላይ የሚያስፈልግ ኳሊቲ ላይ ነው የሚገኘው አርሰናል። ስለዚህ ይሄ የአርሰናል ኳሊቲ ማንቸስተር ሲቲ ቤት፣ ቼልሲ ቤት፣ ሊቨርፑል ቤት ከምታየው በጣም የተለየ ነው። መቼም አስቶን ቪላ አርሰናልን ለዋንጫ ፎካከረዋል ብለን አናስብም። ለአስቶን ቪላ አሁን የሚገኝበት ነገር ነው ትልቁ ክብሩ ቆንጆ ነው። አስቶን ቪላ አሁን ሶስተኛ ነው፣ ዘንድሮም ቶፕ ፎር ለማጠናቀቅ ጥረት ያደርጋል። ባለፈው የውድድር ዓመት ከቶፕ ፎር ጋር በተያዘ እንዴት እንዳመለጣቸው እናውቃለን። ስለዚህ ኦና ኤምሬ ኮንሲስተንት ተፎካካሪ ቡድን እየገነቡ ነው የሚገኙት። ነገር ግን ስለ ዋንጫ ፉክክር የምናወራ ከሆነ አርሰናል፣ ማንሲቲ፣ ቼልሲ፣ ሊቨርፑል ምናምን ነው ልንል የምንችለው እንጂ አሁን ባለፈው በርንመዝን ማለት አልችልም ስልሽ እንደነበረው አሁንም ደግሞ በምንም አይነት ሁኔታ አስቶን ቪላን ለማለት ጊዜ ይፈልጋለሁ እኔ በግል ስለዚህ በማንቸስተር ሲቲ ላይ አሁን የአምስት ነጥብ ልዩነት ኢሪቨርሰብል ስለሆነ ስለማይቀለበት ስለማይደረስ ሳይሆን በአርሰናልና በሲቲ መካከል የምታየው ጋፕ አለ አደለ የአርሰናል ብዙ ስህተት የማይሰራ ቡድን መሆን የማንቸስተር ሲቲ ስህተት የሚሰራ ቡድን መሆን የነጥብ ልዩነቱ አምስትን የበለጠ ብዙ ያረግብሻል ምክንያቱም አርሰናል ቢሳሳት ማንቸስተር ሲቲ መሳሳት እንደማይቀር እንደማያቀር እርግጠኛ መናገር ይችላሉ። ማንም ነው ይንን መናገር የሚችለው። አርሰናል ሊሳሳት ይችላል፣ ግን ስለ ማንቸስተር ሲቲ አለመሳሳት አፍሽን ሞልተሽ ልትናገሪያት፣ እያየነው ነው። ስለሆነ አርሰናል የሚሳሳተው አልፎ አልፎ ነው፣ እነ ቼልሲ ደግሞ የሚሳሳቱት ጭራሽ በማይጠበቅ ለምሳሌ፣ አሁን ቼልሲ የእውነት የፕሪምየር ሊግን ዋንጫ ለማንሳት እድል አለው ቼልሲ የብዙዎቻችንን ግምት ካዛባ በኋላ ጥሩነቱን እያሳየ ነው ምናምን እንድንል የሚያደርገንን ነገር አሳየ አይደለ። በሰባት ጨዋታ ስድስቱን አሸንፋልን። ከአርሰናል ጋር ያሳየው ፐርፎርማንስ አልን የተጫዋቾቹ አሁን የገባቸው አሁን የተለወጡት ነገር አለ ምናምን ካልን በኋላ በሊድስ ዩናይትድ ሶስት ለአንድ ሲሸነፍ፣ ይሄ የቼልሲ ጉብዝና መደበኛ ጉብዝና ነው ልዩ ጉብዝና አይደለም። ልዩ ጉብዝና ላይ ያለ አሁን አርሰናል ነው ለእኔ ቢሳሳትም በፍጥነት የሚያርም የሚሳሳትባቸው ጨዋታዎችም ሊድስ ዩናይትድ ቼልሲን ባሸነፈበት መንገድ አርሰናልን ማሸነፍ አትችል። የአርሰናል የከፋ ውጤት እኮ አቻ ነው፣ በሊቨርፑል ከመሸነፉ ውጭ እነዛን ውጤቶችም ለመቀልበስ ሜዳ ላይ ያደርጉ የነበረው ጥረት፣ የሚወስዱት ብልጫ፣ የተሻለ የማሸነፍ ፍላጎት፣ ከእያንዳንዱ ጨዋታ ሙሉ ሶስት ነጥብ ለማግኘት የሚደረገው ጥረት በአርሰናልና አርሰናልን ይፎካከሩታል በምንላቸው ክለቦች መካከል ሰፊ ልዩነት እንዲመጣ ሆኗል። ስለዚህ ቼልሲ እንዳት ዘጠኝ ነጥብ ልዩነት ተፈጥሯል። እንደዚሁ የሚቀጥል ከሆነ ቼልሲ አሁንም ከተወሰኑ ተወሰኑ ጨዋታዎች በኋላ ነጥብ ስለሚጥል ለአርሰናል ስጋት ሊሆን አይችልም እያለ ይመስለኛል ሮይ ኪን ማንቸስተር ሲቲን ብቲ ከሊድስ ዩናይትድ ጋር ሁለት ለዜሮ መርቶ ሶስት ሁለት ጎል ገባበት። ከፉልሃም ጋር አራት ጎል ገባበት፣ አምስት ለአንድ እየመራ እነዚህ እነዚህ አይነት ስጋቶች አሉ። ሶስት ጎል ገባበት፣ አራት ለአንድ ነው፣ አምስት ለአንድ ነው፣ ሶስት ጎል ገባበትና አምስት ለአራት ወጡ። ከዛ ነፍስ ውጪ ነፍስ ግቢ አይነት ነገር ሊመጣ ሆነ። አርሰናል እንደዚህ አይነት ነገር ይፈቅድልሻሉ ወይ ይፈቅድልሻሉ ወይ? ፈርጉሰን የሚሉትን ነገር አያስታውሰንም? በእንግሊዝ ፕሪሚየር ሊግ የሆነን ጨዋታ ለማሸነፍ አጥቂዎቹ ሊያግዙ ይችላሉ። የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የምትፈልግ ከሆነ ግን ተከላካይህ ምርጥ ይሆናል። ማን ነው ምርጥ ተከላካይ ያለው? ሶስት የሚገባበት ቼልሲ አትይኝም መቼም፣ አራት የሚገባበት ማንቸስተር ሲቲም አትይኝም። በሜዳው በመደዳው እየተሸነፈ ያለው ሊቨርፑል ልትኝ አትች። አርሰናል ብቻ ነው ይህንን ኳሊቲ በደንብ አድርጎ የያዘው ያውም በእነዚህ ሁሉ ተጫዋቾች መጎዳት ጭምር ሳይፍረከረቅ ሳይቸገር ማለት ነው። ስለዚህ እንደ ሮይ ኪን አፍን ሞልቶ አልቋል ማለት ባይቻልም፣ ነገር ግን የአርሰናል ማባከን ካልመጣ በስተቀረ በአርሰናልና በሌሎቹ ክለቦች መካከል ያለው ልዩነት ግን የቸርችል ጎዳና ላይ የነበረ አንድ ማስታወቂያ ትሻል ዘ ዲፈረንሲስ ቪዝብል የሚለው በቃ ዘ ዲፈረንሲስ ቪዝብል፣ በጣም ቪዝብል ይታያል ልዩነቱ። አርሰናል ነው። ሞር ታይትል ኮንቴንደር ኳሊቲ ያለው መልኩ ዋንጫ፣ የዋንጫ መልክ ያለው ለእኔ አርሰናል። አዎ ልክ ነው። ሌሎቹ አንሰራሩ እያልኩኝ ግን፣ በተለይ ማንቸስተር ሲቲን በተመለከተ የሚሰጡት አስተያየቶች የዋንጫ ተፎካካሪነቱን እና ወደ ዋንጫ ተፎካካሪነት የበለጠ መቅረቡን በተመለከተ አሉ። አሁንም ድረስ ማንቸስተር ሲቲን ውጭ ማድረግ ይቻላል የሚል ባለፈው ሳምንት ላይ ቸልሲን ነበረ ይሄኛው አስተያየት አሀ ቸልሲ በስተመጨረሻም ቢሆን ደግሞ የሚያስፈራ ብቃት ላይ ያልነበረ ባርሴሎናንና አርሰናልን ባገኘበት ጨዋታ በጣም የሚገርመው ብቃት ላይ ነው የነበረውና አይ፣ የቸልሲን አቅምና ሁኔታ አጣጥለን በፍጹም ልንዘልቅ አንችልም የሚል ሀሳብ ነበር። ግን እንደውም እስካሁንም በደንብ ስላላከበር ነው ይቅርታ። አዎ በጣም አሪፍ ነበር ቸልሲ። ከዛ በኋላ ግን እንደገና ሊድስ ላይ ደግሞ የማይጠበቅ ውጤት ነው የተመዘገበው። ተሸነፈ ማለት ነው እን ግን አሁን ለማንቸስተር ሲቲ ነው ወይንስ ደግሞ ለቸልሲ ነው የበለጠ የአርሰናል የዋንጫ ተፎካካሪነት ሀሳብ እየተሰጠ ያለው የትኛው ነው ለአርሰናል ስጋት ተብሎ ሲሰጥ ማንቸስተር ሲቲ ነው የሚሆነው። ስታየው የነጥቡ ልዩነት ራሱ አሁን ከቼልሲ ጋር ዘጠኝ ነው። ያኛው እንትያው አሁን ለጊዜው ምንትናት ቼልሲ ሊያገግም ይችላል። ነገር ግን አርሰናል ይዳከማል ብዬ ስለማላስብ፣ ያውም እኮ ቼልሲ ዝም ብሎ ልክ ሆነ አርሰናል ሶስቴ ነው ይሳሳትልን አይቀባል። ለማንቸስተር ሲቲ ግን ማንቸስተር ሲቲ ይውልሽ ምንድን ነው መሰለሽ፣ የማንቸስተር ሲቲ የተለመዱ መልኮች አሉት። ከነዚህ የተለመዱት መልኮቹ መካከል አንደኛው በድንገት በድንገት የሆነ ፎርም ይይዛል፣ ከዛ በኋላ ነን ስቶፕ መሄድ ይችላል። 2022/23 ላይ ዋንጫ እንዴት በላ 2023/24 ላይ ዋንጫ እንዴት አሸነፈ የሚለውን ነገር ፈልገሽ ብታገኝ፣ ድንገት አንዴ 14 ጨዋታ በመደዳ ያሸንፋል። በቃ በድንገት የሚገርመውን ፎርሙን ያገኘውና 14 ጨዋታ በመደዳ ያሸንፋል። አርሰናል ዘጠኝ ነው የሚያሸንፈው። የአርሰናል ዘጠኝ መደዳ ማሸነፉ ራሱ የሚገርም ጉብዝና እኮ ነበር መባል ያለበት አይደል? ግን ከዛ የባሰ ጉብዝና ይመጣና አስራ አራቴ አሸንፎ ዋንጫውን ይወስዳል። እንደዚህ ያለ ድንገተኛ ወደሚያስፈልገው ብቃት መምጣት ልምዳለው፣ አቅም አለው። ማንቸስተር ሲቲ ሊያደርገው ይችል ይሆናል። ነገር ግን አሁን ግን ማንቸስተር ሲቲም ቼልሲም፣ ሌሎቹም የፕሪምየር ሊግ ክለቦች በአርሰናል ሌቭል አይደሉም የሚለውን ግን እኔ የበለጠ አጽንኦት ሰጠዋለሁ። እኔ እንደዛ ነው የሚሰማኝ። ሌላ እንግዲህ የሳምንቱ መጨረሻ በተለይ አስቶን ቪላ እና የአርሰናል ጨዋታ ያው በነገ ፕሮግራማችን ላይ በደንብ እንሸፍነዋለን። ግን ቅድም ስለ አፍሪካ ዋንጫ አነሳና ቶርናመንት ሲመጣ ያው የቅድም ያልነው የዩናይትድ ኪንግደም ቀጥታ ስርጭት ያገኛል ምናምን ተባለ። የአፍሪካ ዋንጫ አሪፍ ፉክክር ሊታይበት ይችላል። ጠንካራ ብሔራዊ ቡድኖች ይኖራሉ። በጣም ትልልቅ ነገሮች ይነሳሉ። ከዛ በኋላ ዓለም ዋንጫ ደግሞ የውድድር አመቱ ካበቃ በኋላ ይመጣል። በወቅቱ ከተወሰኑ ቀናት በፊት ነው ይሄ ዜና በዋናነት የወጣው። ግን ሲወጣም አልተነጋገርንበትም የመገረም ስሜት ስለነበረን፣ ግን ትንሽ ብለንበት ብናልፍ ደስ ይለኛል። ዓለም ዋንጫው ላይ የክርስቲያኖ ሮናልዶ ጉዳይ እየተነጋገሩበት ነው። ሌሎቹ ሌሎቹ ሀገራት ላይ ያሉት የቀድሞ እግር ኳስ ተጫዋቾች እየተነጋገሩበት ነው። ሁላችንም እንደምናስታውሰው ለዓለም ዋንጫ ማጣሪያ ጨዋታዎች በሚደረጉበት ጊዜ ክርስቲያኖ ሮናልዶን የያዘችው ፖርቹጋል ከሪፐብሊክ ኦፍ አይርላንድ ጋር ጨዋታ ስትጫወት ክርስቲያኖ ሮናልዶ በዚህ በኤል ቦተ ማታሃል ተብሎ በቀይ ካርድ ከሜዳ ወጥቷል። ከዛ ክርስቲያኖ ሮናልዶ በቀይ ካርድ ከሜዳ ሲወጣ አውቶማቲክ ሶስት ጨዋታዎች ያልፉታል ሶስት የፉክክር ጨዋታዎች ያልፉታል። አንድ ጨዋታ አለፈው፣ ሁለት ጨዋታ ይቀረዋል። የፖርቹጋል ብሔራዊ ቡድን የሚኖረው የፉክክር ጨዋታ ደግሞ ዓለም ዋንጫው ላይ ነው። ከዛ በኋላ የለ፣ ከዛ መሀል ላይ የሚመጣ የፉክክር ጨዋታ የለም። የወዳጅነት ሊኖር ይችላል። ስለዚህ ሁለት የዓለም ዋንጫ የምድብ ማጣሪያ ጨዋታዎች ያልፉታል ክርስቲያኖ ሮናልዶ ነው ህጉ በቀጥታ ሲተረጎ ማለት ነው ፊፋ አሁን ይሄ ጋሪ ሊኒከር አለ እንሺረር ምናምን በጣም የሚከራከሩበትን ነገር ነው የምነግርሽ። ፊፋ ምን አለ፣ ህጉ እንደዛ ነው የሚለው። ልክ ነው፣ ሁለት ጨዋታዎች ካለፉት በኋላ ነው ለፖርቹጋል መጫወት የሚችለው። በአለም ዋንጫ ላይ ግን ግድ የለም፣ በቃ ሌላ ቀን ይቀጣዋል አላለ። እንዴት እናቴ ትሙት አልኩ። ክርስቲያኖ ሮናልዶ አለም ዋንጫውን ይጫወት፣ ሌላ ቀን ይቀጣዋል። እንደዚህ ብሎ ነገር አለ የለም ኖሮ አቅም እንደዚህ ባደሙ እግዚአብሔር ሌላ ቀን ይቀጠዋል። በቃ ያንን ቅጣቱን ኢሚዲየትሊ ሁለት የአለም ዋንጫ ጨዋታዎች ናቸው የሚያልፉት ከአመት በኋላ ሰስፔንድ እንዳላደርግለትና ላሻግርለትና ያስብሎ ይቀጠዋል አለ። ለምን አይቀጣም አይሉንም፣ ነው ለምን አይቀጣም? በሆነ ምክንያት ሰጥተው በዚህ ምክንያት ካርዱ ተነስቶለታል አይሉንም። አሁን ይኸውልሽ ምንድነው ትንሽ አክብሮ ቢሸጉዱን ማለት፣ ከምር አክብሮ ቢሸጉዱን ይሻላል። አክብሮ ቢያጃጅሉ ሳመነም አላሳመነም፣ የሆነ ምክንያት ሰጥተው። እኔ ግን አሁን ጋሪ ሊንከር ያለው እኔ የምስማማበት ሀሳብ ነው የሚለው ምንድን ነው እኔ በጣም ምርጥ የሚባሉ ተጫዋቾች ዓለም ዋንጫ ላይ ማየት እፈልጋለሁ አለ። ግን ይህንን ነገር ሌላ ተጫዋች ቢጠይቀው አሁን ፊፋ አሁን ክርስቲያኖ ሮናልዶ ሳይጠይቅ የተደረገለትን ነገር አንድ ሌላ እግር ኳስ ተጫዋች ጠይቆ ኦኬ ጥፋት አጥፍቻለሁ በጥፋት የመሰረት ሶስት ጨዋታ ነው የምቀጣው ግን ሌላ ቀን አድርጉልኝ ቢል ፊፋ አፋ አለ ወይ ነው። አለሱም ክርስቲያኖ ሮናልዶን ዓለም ዋንጫ ለማየት በጣም ነው የምፈልገዋል። ግን ለአንድ ሰው እንዴት እንደዚህ ይደረጋል? ለአንድ ሰው እንዴት እንደዚህ ይደረጋል? እንዴት ሌላ ቀን ትቀጠዋለህ፣ ቀስ ብለህ ትቀጠዋለህ፣ እንዴት ይባላል? በቃ እኮ አይቀጣም እኮ ክርስቲያኖ። ያው እድሜውም ስለሄደ ከዛ በኋላ ናሽናል ቲሙ የመጨረሻው ነው የሚሆነው ተብሎ ተብሎ ነው የሚጠበቅ ያለው። ግን በቃ አለ ፊፋ፣ እንደዛ አለ እና ብዙ ሐሳብ መጣለኝ። አሁን አንድ እነሱ ሲወያዩ እንዳሉት የምር ግን እንደዚህ ማድረግ ይቻላል ወይ? ከዚህ በኋላ የሆነ ተጫዋች ይህንን ጥያቄ ቢጠይቅ በምክንያት እንቢ ማለት ይችላል ወይ? ፊፋ ተጫዋቾች በመረጡ ጊዜ ይቀጣሉ ወይ? ቅጣታቸውን በመረጡ ጊዜ ግድ የለም ከእንትና ጋር ከኮሶቮ ጋር ሲጫወት አድርግልኝ ወደሚል ደረጃ ስልንወስደው ነው ወይ? በቃ ጥፋት ጠፍቷል ጥፋቱ የሚያስቀትለውን ቅጣት መቀበል ግድ አይደለም ወይ የሚል ነገርን የሚያነሱ ሰዎች አሉ። ሁለተኛው የክርስቲያኖ ሮናልዶ ወዳጆች በካታሩ ዓለም ዋንጫ ሊዮኔል ሜሲ የዓለም ዋንጫን ሲያሸንፍ በተደጋጋሚ ሲያነሱ የነበረው አንድ ነገር፣ ፊፋ ሜሲ ዋንጫ እንዲበላይ ይፈልጋል አይነት አስተያየት አለ። ለዚህስ ምን ትርጉም ይሰጠው ደግሞ ብሎ ጥያቄ የሚያነሷል። እንዲህ ያለ ፊት ለፊት ለሜሲ የተደረገ ነገር የለም። እንዲህ ያለው ነገር ለክርስቲያኖ ሮናልዶ ሲደረግ ምንድን ነው ትርጉሙ ይላሉ። እና አለን ሽረር ደግሞ ምን ይላል? አሜሪካን ሀገር ሄዶ ከነ ዶናልድ ትራምፕ ጋር የተገናኘ ጊዜ የተሰራች ስራ ናት ወይ? አሁን ይሄ ሁሉ ነገር እንዲወራ ሆነ። አሁን ክርስቲያኖ ሮናልዶን የቱንም ያህል ብንወደው ፌር ነው ብለን እንቀበላለን ይሄን? አይ፣ በፍጹም እኔም አልቀበለውም። ፌር ነው ብዬ አላስብም። ሁላችንንም የሚያስማማን ብዬ ማሰበው እሺ፣ ወይም ሁሉንም ሰው ባይሆን ግን ብዙ ሰዎችን ያስማማል ብዬ ማስበው ክርስቲያኖ ሮናልዶ ባለሟንጫው ላይ ሲጫወት ከፖርቹጋል ብሔራዊ ቡድን ጋር ሲሳካለት ማየት እንፈልጋለን። ምክንያቱም በጣም ጎበዝ ተጫዋች ነው፣ የብዙ ነገር ምሳሌ ነው። ልፋቱንም ደግሞ በጣም እናደንቅለት። ያል ያልተቋረጠ ትግል ነው የሚያደርገው፣ በእያንዳንዱ ጊዜ ስቲል ነው ማለት ነው። እና ይሄ ቢሆንለት ቢሳካለት ምክንያቱም እግር ኳስ የሚወድ ሰው በሙሉ ይገባዋል የሚል ነው የሚመስለኝ። እኔ ደግሞ ይገባዋል፣ ግን ይሄኛው የይገባዋል አስተያየት የሚመጣው ፌርና ህጋዊ በሆነ መንገድ ከሆነ ነው። ለክርስቲያኖ ሮናልዶ የሆነ ነገር ተመቻችቶለት የዓለም ዋንጫም ቢያነሳ፣ ለሊዮኔል ሜሲ የሆነ ነገር ተመቻችቶለት የሆነ ክብር ቢሰጠው የምንደግፈው ነገር ማንም ሰው መዋሸት መታለን አይፈልግም። መች በቃ ቀጥተኛ በሆነ እና ለሚገባው ለማንም እንዲሰጥ አንፈልግም። ለምሳሌ ክርስቲያኖ ሮናልዶ በቀይ እኮ የወጣው ስላጠፋ ነው። ክርስቲያኖ ሮናልዶም ቢሆን በዛ ጨዋታ ላይ ብሩኖ ፈርናንዴዝም ቢሆን፣ ዲያጎ ዳሎትም ቢሆን ያንን ጥፋት ካጠፋ በቀይ ህግ ህግ ደግሞ ዋናው ነገር እኩል ነው ለሁሉም ሰው ለሁሉም ለክርስቲያኖ ሮናልዶም እኩል ነው። ለሌሎች የፖርቹጋል ብሔራዊ ቡድን ተጫዋቾችም እኩል ነው የሚሰራው። በዛ መንገድ ታይቶ ነው ክርስቲያኖ ሮናልዶ በቀይ ካርድ ወጣው። በቀይ ካርድ ከወጣ በኋላ ቀደም ያልኩት ነገር እኔ ቢያንስ እንደው ቢያከብሩን እንኳን ያልኩት አንዳንድ ጊዜ ጥያቄ ይጠየቃል አይደለ? ይግባኝ ይጠይቃሉ ይግባኝ ይጠየቅና ከዛ በዚህ በዚህ ምክንያት የቀይ ካርዱ እንዲነሳለት ተደርጓል ወይም አንድ ጨዋታ ብቻ እንዲቀጣ ተደርጓል ምናምን ይባላል። እሱም ህጋዊ በሆነ መንገድ ነው መሆን ያለበት። እኳው የለም እኳው አሁን እንደ ምሳሌውን ነው ማነሳው እንጂ ይሉናል እንደዚህ ይደረጋል። ከዛ በኋላ ትንሽ ሊያጨቃጭቅ ይችላል። ልክ ነው ልክ አለም የሚለው ነገር ይነሳል። ግን አትሊስት አሳመነም አላሳመነ ልክም ሆነ ልክም አልሆነ የሆነ የክብር እና ምክንያት ለመስጠት የተሞከረበት መንገድ አለ ብለን እንድታስብ ያደርጋል። አሁን ዝም ብሎ ክርስቲያኖ ሮናልዶ ሌላ ጊዜ ይቀጠዋል ማለት ግን ልክ ነው ብዬ እኔ በፍጹም አላስብ። ሌላም ተጫዋችም ቢሆን ማንም ሰው ቢሆን በዚህ አይነት መንገድ ትሪት መደረግ የለበት። ከዚህ በኋላ ተመሳሳይ ጥያቄ ቢመጣ ፊፋሺ የሚል ይመስልሻል? አይልም። እኔ የኛው ራሱ የመጣው ክርስቲያኖ ሮናልዶ ስለሆነ ነው ብዬ ነው አስበው ነው ምንም ጥርጥር የለውም። በሌላ መንገድ ካየው ክርስቲያኖ ሮናልዶ ምን አይነት ተጽዕኖ አሳዳሪ እንደሆነ ደግሞ ታይበታል። ዓለም ዋንጫ ላይ አሁን የዓለም ህዝብ ምን የሚሰማው ምን እግር ኳስ የሚወድ ሰው ምንም የሚሰማው ምን ይደግፈውም አይደግፈውም ግድ የለውም። ፊፋ ዋናው ግድ ያለው ለክርስቲያኖ ሮናልዶ ነው ማለት ነው እና ይሄ ግን እንዴት አድርገህ አቻችለህ ለመቀበል ትሞክራለህ? እኔ ከብዶኛል በጣም በሆነ ግን እውነት ነው እሱ ግን ግን ከባድ ነው፣ ከባድ ነው ግን ማለት ይሄ አሁን እንደዚህ ቶርናመንቱ ሲመጣ ምናምን ያኔ በጣም መነጋገሪያ እንደሚሆን እርግጠኛ ነኝ። እኔ ግን በጣም ኢምፕሬስ አድርጎኛል እዚህ ርቀት ድረስ መሄዳቸው። የእውነት የእውነት ለመናገር ቅድም እንዳልኩሽ ነው፣ ማንም ቢሆን ክርስቲያኖ ሮናልዶን ማየት ይፈልጋል አለም ዋንጫው ላይ። እንደዚህ ያለ ነገር ከመወሰኑ ማስቀድሞ በግልጽ እንደተናገር ነው በ2022 ካታር ላይ ሜሲ ሲሳካለት እንዳየ ነው ለእግር ኳስ ልፋቱ በእግር ኳስ ላደረገው ነገር ይገባዋል። እንዳል ነው ክርስቲያኖ ሮናልዶም ያው ምን ድሪም አይደለም ብሏል። ግን ውሸቱን ስለሆነ ይሳካለት ደስ ይለኛል። እስቲ አድማጮች እዚህ ላይ ያላቸውን አስተያየት ቢጽፉ በጣም ደስ ይለኛል። ደስ ይለኛል በጣም ምንድን ነው እንዲህ አይነት ነገር ስትችል ትቀጠዋለን ሌላ ቀን ትቀጠዋለ አይ በቃ የለም እኮ እኔ አይቀጣውም ብዬ ነው ማሰብ። ሌላ ቀን ራሱ ሰሰባት ዓመቱ ቢሆነስ ይባላል እንዲ አይባለም እኮ አይሆንም። አሁን አንቺ አርባ አንድ ዓመት ስለሚሆነው የሪታይር ያደርጋል ምናምን ምናምን ስለሆነ ሌላ ቀን ብሎ ነገር ሰባት ዓመቱ በሀያ ስምንት ዓመቱ ቢሆን ሌላ ቀን ትቀጠዋለ የሚባል ነገር የአድማጮችን አስተያየት እዚህ ላይ ብንሰማ በጣም ደስ ይለኛለን። ምንድን ነው የፈጠረባቸው ነገር የሚለው እሺ፣ በጣም እናመሰግናለን አድማጮቻችን። ጥሩ ጊዜ ነበር አብረን ያሳለፍነው። በአነሳናቸው ርዕሰ ጉዳዮች ላይ ስላደረጋቸው ተሳትፈው ትልቅ አድናቆት አለን። ኢትዮጵያ ለዘላለም ትኖር። 2010